እግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምንከረማችሁ እንደምናችሁ፣ እግዚአብሔር አምላክ ረቶኛ አግዞኝ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ቀርብ ያለው። ዛሬ አምላካችን ደግሞ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ ቃሉን እንዲያበራልን፣ እንዲገልጥልን፣ እንዲያስተምረን እግዚአብሔር መንፈስ በማዕከላችን ተገኝቶ ደግሞ ስራውን እንዲሰራ እንጸልያለን። ሀሌሉያ። አባቴ ተመስገን፣ ስለረዳን ስላገስገን ሁሉ ተባረክ። ዛሬም ደግሞ በማያልቀው በዘላለማዊ ቃል ልትናገረን ልታስተምረን ልትገስጸን ወደኛ ስለመጣ ቃሉን ላከ ፈወሳቸውም፣ ይላል ቃል መጥቶ ይፈውሳል ያንጻል፣ ስራ ሳይሰራ አይመለስም። አባቶ ዛሬም ለእኔም ይህንን ለሚሰሙ ወገኖቼ ከማያልቀው ሀሳብና ቃል እንድታካፍለን እንድትናገረን፣ ለውስጣችን ለልባችን እንድትናገረን እንቆቅልሻችን እንድትፈጣ፣ ጥያቄያችን እንድትመልስ ሊያብሬ ከፍቃድና ከሀሳብ ጋር እንድታገናኘን እግዚአብሔር ሆይ ያንተን እየወደድን እየታዘዝን በዘመናችን ሁሉ እንድንኖር እንድትረዳን። እግዚአብሔር ሆይ ተጽዕኖ ደግሞ በኢየሱስ ስም እንዲሰበር አየሩ ዙሪያ ሁሉ እንዲለቀቅ ሰማያ ሰማያት እኔም በማ እኔም ባለሁበት ይህንንም በሚሰሙ ወገኖች የትይዩ እንዲከፈት እግዚአብሔር ያንተ ጠል ያንተ በረከት ያለምንም መቋረጥ በእያንዳንዳችን ሕይወት ላይ እንዲፈስ እኔ በኢየሱስ ስም ጸለይኩኝ። ይህንም ባሪያ በደም ሸፍነኝ በሳጥቅ ጠረኝ አንደበቴን ሁሉ ቀባ ተናገር ያልከኝም ብቻ እንድናገር አንተ እርዳኝ። ጊዜው ሰዓቱ ተጀምሮ እስከሚያልቅ ለአንተ ለአምላኬ ለአባቴ ያሳልፍ የሰጠው በኢየሱስ ስም አሜን። ኢየሱስ ጌታ ነው። ዛሬ ላስካፍለው ያሰብኩት ቃልና ሀሳብ በመላው አሜሪካ እንግዲህ እሁድ እለት ጁን አስራ አምስት የአባቶች ቀን ተብሎ ይከበራል። እኛ ደግሞ አንድ አባት አለን። ለዚህ ርዕስ የሰጠውት አንድ አባት አለን። ሰማያዊ አንድ አባት አለን። የሚወደን የሚራራለን፣ የሚያፈቅረን ስለዚህ አንድ አባት አለን በሚል ነው ርዕስ ዛሬ ልናገረው ጌታ መንፈስ ቅዱስ በልቤ የሰጠኝ ቃል። ኤፌሶን አራት ስድስት ሲናገር ከሁሉ በላይ የሚሆን በሁሉም የሚሰራ ለሁሉም የሚኖር አንድ አምላክ የሁሉም አባት አለን። አንድ አባት አለን የሚወደን የሚራራለን የማይለወጥ ሁል ጊዜ በዘመናት ሁሉ መካከል አንድ አይነት የሆነ ፍቅሩ የማይቋረጥ ሁል ጊዜ እስከ ፍጻሜ ድረስ የሚወደን አባት አለን፣ ወገኖቼ። አንዳንድ ጊዜ ሰው የሰማይ አባታቸውን ፍቅር ካልተቀበሉ፣ አባታቸውን ካላወቁት የምድራዊ አባታቸውን በሰማይ አባታቸው ሊመስሉት ይወዳሉ። አንዳንድ ጊዜ ብዙ እግዚአብሔርን የማይወክሉ አባቶች ያላቸው ቤተሰቦች እግዚአብሔር እንግዲህ በማንም አይተካም፣ ግን ትንጥ እንኳ እግዚአብሔርን ነገር የሚመስል ያለው አባት ሊኖር ይገባል። አባት ማለት በእግዚአብሔር የምድራዊ አባታችን ይ የሰማይ አባታችንን ሪፕሬዘንት አድርጎ የተሰጠው በአደራነት የተሰጠ ነው። ልጆች ሲሰጡት እና የአባት ኮምፕሊትሊ እግዚአብሔርን ኦፖዚት የሚያደርግ በልጁ ላይ ከሆነ ልክ የሰማይ አባቱን የሚያው በምድራዊ አባቱ እይታ ነው፣ እንደዛ ጨካኝ ክፉ አድርጎ ነው ሰው የሚመስለው። ስለዚህ ከእግዚአብሔር ጋር ያለውን የእግዚአብሔርን ፍቅር፣ የአባትነትን ፍቅር ለመቀበል ሰዎች ብዙ ጊዜ ይቸገራሉ። እኔ ሲመሰክሩ ብዙ ጊዜ የሰማቸዋለሁ። እንዳውም አንድም ወደው ፓስተር ጀረሚያ የሚባል ሲናገር አባቱ በፍጹም ፍቅር ለልጁ አሳይቶት አያቅም። በጣም ሲሪየስ ነው። ኢብን ሀግ አድርጎት አያቅም። እና አባቱ መጨረሻ ላይ ሰርጀሪ ተደረገና ተደውሎ ተነገረው ሰርጀሪውን ማለፍ አልቻለ ማረፈ ሲባል ማይዳዲ ኔቨር ጌት ይታለ በቃ እስከ ዛሬ ድረስ አልገባውም። ነበር አባት እንዴት መሆን እንዳለበት እግዚአብሔርን ተኩሎ አልገባውም፣ ሳይገባው ሞተ። እኔ ግን እንደሱ በፍጹም ለልጆቼ አልሆንም ብሎ ቃል ለራሱ ገባና የሚገርመው ነገር የፓስተር ልጆችን ያቅፋቸዋል፣ ፍቅሩን ያሳያቸዋል። ኢቨን ሶከር የሆነ የተለያየ ሶፍትዌር እዚህ ሀገር እንኳ ጨዋታ ካላቸው የዛለት ፕሮግራም እንኳ ቢኖረው ካንስል አርጎ ነው ለልጆቹ የሚገኝላቸው። ፕራዮሪቲ ለልጆቹ ይሰጣል። መጀመሪያ ሲናገር ለአምላክ ያለ ከዛ ለሚስቴ ነው ከዛ ደግሞ ለልጆቼ ነው ሪስፖንሲቢሊቲ ከዛ በኋላ ነው ለቸርች ለማገለግለው። ምክንያቱም ቤቴን ካላገለገልኩኝ እንዴት የውጭ ሰው ማገልገል እችላለሁ ብሎ ነው የሚያምነውና በጣም ደስ የሚል ነው። እና ለልጆቹ እግዚአብሔርን ሪፕሬዘንት ለማድረግ ብዙ ጊዜ እንደ ቃሉ ለመኖር ይጥራል። የፓስተር እና እንደዚህ አይነት ፓስተሮች ካሉ ደግሞ ብዙ ጊዜ ለእግዚአብሔር አባትነትን የመቀበል ነገር ቀላል ነው የሚሆንላቸው። በምን በትንሹም እንኳ ቴስቱም ቢሆን በአባታቸው አግኝተዋል። ነገር ግን ወገኖቼ ጥሩ አባት የሌለው፣ በጥሩ አባት ያላደገ፣ ወይ አባቱ በጊዜ ያረፈበት እንደዚህ አይነት ያለ ሁኔታ ካለ አንድ ነገር ጥሩ የምስራች አለኝ። አንድ አባት አለን። እጅግ የሚወደን የሚራራለን አባት አለን። ማቴዎስ ወንጌል ሀያ ሶስት ቁጥር ዘጠኝ ላይ ጌታ ኢየሱስ ክርስቶስ እንደዚህ እያለ ይናገራል፣ አባታችሁ አንዱ እርሱም የሰማይ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ማንንም ለማንም ትልቅ ቦታ እንደዚህ ብላችሁ አትጥሩ። በጣም አንድ አባት አላችሁ፣ የሚወዳችሁ የሚራራላችሁ አባት አላችሁ እያለ ጌታ ኢየሱስ ክርስቶስ ስለ አባቱ ስለ አብ ይናገራል። አባት ስላለን ወገኖቼ የሰማይ አባት የሚወደን አባት ስላለን የመጀመሪያ የሚያስፈልገንን ይሰጠናል። ሂዛውር ጆቫ ጃራችን ነው፣ ፕሮቫይደራችን ነው። እግዚአብሔር አባት ስለሆነ ፕሮቫይድ ያደርግልናል። አሁን የምድር አባት እንኳ ሁሉ ሰርቶ ምን ብሎ ለልጆቼ ለቤቴ ነው የሚለው። ያ ማለት እግዚአብሔር በውስጡ ያስቀመጠው ነገር ነው፣ የአባትነት ጸጋ ነው። የሰማይ አባታችንም ደግሞ ከዛ የበለጠ አብርጦ ልሚያደርግልን የሚወድን አምላካችን ያንን ሁልጊዜ ሊያደርግልን ደስ የሚለው አምላክ ነው። እኔ በጣም የምወደው መዝሙር በቅንፍ መቶ አርባ አምስት አስራ አምስትና አስራ ስድስት እግዚአብሔር እንዴት ደግ አምላክ እንደሆነ እንዴት ለሰው ልጆች ይምን አባትነቱን እንኳ ላልተቀበሉ ሰዎች እንኳ እንዴት ሩሩ እንደሆነ ይናገራል። እንደዚህ ይላል። መዝሙር በቅንፍ መቶ አርባ አምስት ቁጥር አስራ አምስት አስራ ስድስት የሁሉ ኃይል አንተን ተስፋ ያደርጋል። አንተ ምግባቸውን በየጊዜው ትሰጣቸዋለ። አንተ እጅን ትከፍታለ፣ ህይወት ላለው ሁሉ መልካም ነገር ታጠግባለ። እንደዚህ እያለ ይናገራል። እግዚአብሔር ሁሉ ተስፋ ያደርጓል። ቢያቅም ቢያቅም በአቅም አባት አለን፣ አንድ አባት አለን። ዝናብን የሚሰጥ ጊዜውን ጠብቆ ሁሉ የሚያደርግልን በየጊዜው ምግብን የሚሰጠን እጁን ከፍቶ ከበረከቱ የሚያጠግበን አምላካችን፣ ሂዛውር ፕሮቫይደር ሂዛውር ጆቭ ጃራችን ነው አምላካችን ሂዛው አወር ፋዘር አባታችን ነው። ስለዚህ የሚያስፈልገን ነገር በጊዜና በሰዓቱ እሱ ይሰጠናል። ጌታ ኢየሱስ ክርስቶስ በጣም ይናገራል። በተለይ ማቴዎስ ወንጌል ስድስት ላይ በአንዳች አትጨነቁ፣ የሰማይ አባታችሁ ስለ እናንተ ያስባል። ምን እበላለሁ ምን እጠጣለሁ አትበሉ። እሱ ገና ሳትጠይቁት እሱ ያውቃል። እሱ አባት ነው። እሱ ሩሩ ነው። እሱ ደግ ነው። እሱ ፕሮቫይደራቸው ነው እያለ ጌታ የሱስ ክርስቶስ ይናገራል። የሱስ ጌታ ነው። ስለዚህ አባት ሰማይ አባት የሚወደን አባት ስላለን የሚያስፈልገንን ከጠየቅ ነው አብዝቶ በላይ ይሰጠናል። ወገኖቼ፣ ሌላ ደግሞ አባት ስላለን የሚወደን የሰማይ አባት ስላለን ይወደናል። እሱ ፍቅር አለው አይደለም ኢስ ላፍ። እሱ የፍቅር ሁሉ ምንጭ ነው። ኢስ ላፍ ይወደናል። ጋላብዛስ በጣም ነው የሚወደን። ወገኖቼ ዮሐንስ ወንጌል ሶስት አስራ ስድስት ያው ነው። ዓለሙን ሁሉ ወደዋል አንድያ ልጁን እስከሚሰጥ ድረስ የሚናገረው ሀሳብያ ነው። ዮሐንስ ወንጌል ሶስት አስራ ስድስት እንደዛ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወደዋል። አንድ አንድያ ልጁን እስከሚሰጠን በልጁ እኛም የእሱ ልጆች እንሆን ዘንድ አባታችን ይሆን ዘንድ ዓለሙን ዓለሙን እኛ ወዶናል ወገኖች በጣም ተወደናል። እኛ ዮሐንስ መልእክት ምዕራፍ ሶስት ቁጥር አንድ እንደዚህ እያለ ይናገራል። የእግዚአብሔር ልጆች ተብለን እንጠራ አብ እንዴት ያለውን ፍቅር እንደ ሰጠን እዩ፣ እንዲሁም ነን ይላል። አንድ የእግዚአብሔር አምላካችን የእግዚአብሔር ልጆች ተብለን እንጠራ አብ እንዴት ያለው ፍቅር እንደ ሰጠን እንዴት እንደ ወደደን የእሱ ልጆች እንድንሆን፣ እሱ አባታችን ሊሆን፣ እኛ ደግሞ የእሱ ልጆች እንድንሆን አንድያ ፍቅሩን ገልጦልናል። የገለጠውን በአንድ ልጁ በክርስቶስ በኩል ነው። እሱም በመስጠት ፍቅሩን ገልጦ ልናል እኛ ሞት ያለው ነው፣ አትሞቱ። እንዳውም ልጄ ሰጠቻችሁ። በልጄ በኩል ምን ትሆናላችሁ? ልጆቼ፣ እኔ ደግሞ አባታችሁ እሆናለሁ ብሎናል። ስለዚህ እግዚአብሔር አምላክ ይወደናል። በጣም ነው የሚወደን እግዚአብሔር አምላካችን። በጣም በቃ ከባ ኖርማል ነው እግዚአብሔር ይወዳል። ምን ስሪሊ ይወደናል እግዚአብሔር አምላክ። ማንም እንደ እግዚአብሔር የሚወደን የለም። እናት አባት፣ በምድር ጥሩ እናት አባት እንኳ አለን የምንላቸው እንኳ ካሉ እንደ አምላካችን የሚወደን የለም። ስንወድቅ ያነሳናል፣ ስናለቅስ ያጽናናናል። ሰው ሁሉ ሲተውን እሱ አይተወንም። ሁል ጊዜ ከኛ ጋር ነው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ አለ። እስከ መጨረሻው ከኛ ጋር ይሆናል፣ አይተወንም። አምላካችን እንደዛ ይወደናል ወገኖቼ። ፍቅሩን በልጁ በኩል በክርስቶስ ኢየሱስ በኩል ገልጦልናል። አባት ስላለን የሚወደን ሰማያዊ አባት ስላለን ወገሮቼ ወራሾች ነን። በልጁ በክርስቶስ በኩል እኛን ወራሾች አድርጎናል። ዕብራውያን መጽሐፍ ላይ ምዕራፋን ላይ ሲናገር በልጁ በኩል ወራሽ በሆነው ሁሉን ወራሽ በሆነው በልጁ በኩል እያለ ይናገር። ኢየሱስ ሁሉን ወራሽ ሆኗል። በዚህ ምድር ያለው ሁሉንም ወራሽ ነው። በእሱ በኩል ደግሞ እኛን ደግሞ ልጁ አደረገን፣ ና ወራሾች አደረገን። የክርስቶስ የኢየሱስ የሆነ ሁሉ የእኛ ነው። ወራሽ አደረገን። ሮሜ ስምንት አስራ ሰባት በጣም ወደው ቃል ነው። እንደዚህ ይላል። ልጆች ከሆንን እግዚአብሔር አባታችን ከሆነ ማለት ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን እያለ ይናገራል። ልጆች ደሆን ወራሾች ነን። የእግዚአብሔር መንግስትን፣ የእግዚአብሔር የሆነ ሁሉ እንወርሳለን። መከራ ደግሞ ብንቀበል ደግሞ ከክርስቶስ ጋር እንወርሳለን። እግዚአብሔር የሆነውን ሊሆንልናል ምክንያቱም ሰው ጌታ ኢየሱስ ክርስቶስን ሲያምን የእግዚአብሔር ልጅ ነው የሚሆነው። አምላካችን አባታችን ሪል አባታችን ይሆናል እና የዛን ጊዜ ስለዛ መከራ ልንቀበል እንችላለን። እስከ መጨረሻው ግን ጸንተን የያዝነውን ጌታ ኢየሱስ ክርስቶስን አጥብቀን ከያዝን ከእሱ ጋር እንነግሳለን፣ እንከብራለን፣ ሲሆነ ሁሉ ያገኘናል። ወገኖቼ ታዲያ የሰማይ አባታችን አባት እንዲሆን ከኛ ምን ምን ይጠበቅብናል? ሁሉም እግዚአብሔር አምላክ ለዓለም ሁሉ አባት ነው። ግን አባታችንን ሙሉ ለሙሉ ኛ አባት እንዲሆን ሪኳይርመንቶች አሉት። አንደኛ በጌታ የሱስ ክርስቶስ ማመን አለብን። ከአዳምና ከዋን አጢአት ከወደቁ በኋላ ሰው ከጌታ ጋር ያለው ሪሌሽንሽፑ ተበላሽቷል። እግዚአብሔር አጢአተኞችን ይወዳል፣ ግን አጢአትን ግን ይጸየፋል። በዚህ የተነሳ ሰውን ከእግዚአብሔር ጋር እና አባትና ልጅ ሆኖ አድርጎ አርጎ ፌሎሽፕ ማድረግ አልቻለም። ስለዚህ ፌሎሽፕ እንዲያደረግ እንዲቀጥል ከተፈለገ ጌታ የሱስ ክርስቶስ መካከለኛ መኖር አለበት። አስታራቂ ያስፈልገናል። አማላጅ ያስፈልገናል። መጽሐፍ ቅዱስ ላይ እንደሚናገረው ሮሜ ስምንት ላይ አንድ አማላጅ አለን። ጌታ ኢየሱስ ክርስቶስ ነው፣ በሰውና በእግዚአብሔር መካከል ስለ እኛ በመስቀል ላይ ዋጋ የከፈለ የደማ የቆሰለ ሞት አለ። እሱ መካከለኛ፣ እሱ አስታራቂ ነው። በደሙ ያስታርቀናል ከአምላካችን ጋር ዳይሬክት ኮሚኒኬሽን እንድናደርግ ያደርገናል። ስለዚህ ያለ ኢየሱስ ክርስቶስ በቀጥታ ከአባታችን ጋር መገናኘት አንችልም፣ ምክንያቱም እግዚአብሔር ንጹሕ አምላክ ነው፣ እጅግ ጻድቅና ቅዱስ ነው። ስለዚህ የኛ አጢአት እያለ ከእሱ ጋር ዳይሬክት መገናኘት አንችልም። ስለዚህ መካከለኛ የሆነው ኢየሱስ ክርስቶስ ስለኛ ዋጋ ስለከፈለ እሱ በመካከል ሆኖ ግን ከአባታችን ጋር ዳይሬክት ኮሚኒኬት ማድረግ እንችላለን። ስለዚህ እሱ አባታችን ይሆናል፣ እኛም ልጆቹ እንሆናለን። ለምን አጢአታችን በክርስቶስ ኢየሱስ በመስቀሉ ላይ ስላዋል ነው እና የእሱን ጽድቅ ደግሞ ስለለበስን ስለዚህ የመጀመሪያ ሪኳርመንቱ ጌታ ኢየሱስ ክርስቶስን ማመን አለብን። ለዛ ነው ዮሐንስ ወንጌል አንድ አስራ ሁለት ሲናገር ለተቀበሉት ሁሉ ሁሉ ለሁሉ ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በማንም የሚያምኑ ማንን የተቀበሉ ጌታ ኢየሱስ ክርስቶስን አዳኜ፣ ጌታዬ፣ አንተ የከፈልክልኝ እዳ ተቀብያለሁ፣ ኃጢአቴን በአንተ ላይ ያኖራለሁ፣ ያንተን ጸድቅ ደግሞ ለብሳለን ብለን ኤክስቼንጅ ስናደርግ የእግዚአብሔር ልጆች እንሆናለን። እሱ ደግሞ አባታችን ይሆናል። ከእሱ ጋር ዳይሬክት ኮሚኒኬት እናደርጋለን። የእሱ የሆነውን የኛ ይሆናል። የእሱ ፍቅር ፐርፌክት ይሆናል። እግዚአብሔር እየወደደን ሲሆን ላይ ከተንም እየወደደ እንዲያደርገ። ምክንያቱም በልጁ ራፉን ቁጣውን አውሎታል። እኛንን ስንቀበል ቁጣ በእኛ ላይ የለም። ወረዲ በልጁ በክርስቶስ በኩል ተገልጧል። እኛ ግን የእሱ ፍቅር ብቻ ነው የሚያገኘን የእሱ የሆነ ሁሉ ያገኘላን። ወገኖቼ፣ ስለዚህ በጌታ ኢየሱስ ክርስቶስ ማመን ግዴታ አለብን፣ የአባታችን ፍቅር ኮምፕሊት እንዲሆን። ሌላ ደግሞ ከኛ የሚጠበቅብን የሰማይ አባታችን አባት እንዲሆን ከፈለግን ዓለምን እና ዓለምን የሆነውን ሁሉ እንጥላ። አሁንም ደግሞ ኃጢአትን እንጸየፍ። እግዚአብሔር ኃጢአትን ይጠላል። ይህን ሰው ጌታ ኢየሱስ ክርስቶስን ካገኘና ጌታ ኢየሱስን ከተቀበለ በኋላ ሁልጊዜ ከእግዚአብሔር ጋር በጽድቅና በቅድስና ለእሱ እየተለየ መኖር አለበት። ለዛ ነው የዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ ሁለት አስራ አምስት አስራ ስድስት ላይ እንደዚህ እያለ ይናገራል። ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእሱ ውስጥ የለም። እነዚህ ነገሮች የሚዘራዝራቸው ነገሮች የሥጋ ምኞት፣ የዓይን አምሮት እና ስለ ገንዘብ መመካት እነዚህ ሶስት ነገሮችን ነው ዓለሙ ሲስተም ውስጥ ያለው ይህንን ነገር ስንወድ የእግዚአብሔር ፍቅር ያወጣናል። አባታችን ከኛ ያወጣና በማይተካል የዚህ ዓለም ገዥ ጨለማ ገዥኛን ይቆጣጠረናል። ከዛ በኋላ ከእግዚአብሔር ጋር ያለን የአባትና የልጅ ፍቅራችን ይቆማል። ወገኖቼ፣ ስለዚህ እነዚህ ልንወድ አይገባም። የዋን ራሱ ጠላት ሲያስታት በአይና አእምሮት እነዚህ ነገሮችን ሁሉ በአይናዋ አየች፣ ያንን አፕሉን ያንን ፍሩቱን ተመኘችው። ከዛ ተመኘች፣ በዛ የተነስ ያንን ደግሞ በላች። ምክንያቱም ሴጣን ያላት ምንድን ነው ለእግዚአብሔር ትሆኛለች። ምን ትም ፕራውድ ልትሆን እኔ ከእግዚአብሔር እኔ የተሻለው ልትል ያንን ነገር መጣ መጣባት። ከዛ ከአባት ፍቅር አወጣት። እግዚአብሔር አባቷ የነበረውን ያ እንዳይሆን አደረገው። የአባትና የልጅ ዳይሬክት ሌሽንሽ በኃጢአት የተነሳ ተቋረጠ። ስለዚህ እኛም ይሄ ነገር በህይወታችን እየጨመረ ከመጤ የአባት ፍቅር እያወጣን አለምና ሲስተሙን ያለውን እየወደድን ስንመጣ ከእግዚአብሔር ጋር ያለን የአባትና የልጅ ግንኙነታችን እየተቋረጠ ይመጣል። ስለዚህ የአባታት እግዚአብሔር አባታችን እንዲሆን ከፈለግን ጌታ ኢየሱስ ክርስቶስን የላከልንን የሚወደን እሱን ልንቀበል ልናገኘው እሱን ልናምን ይገባል። ሌላ ደግሞ አለምና ያለም የሆነውን ነገር ሁሉ ልንጸየፍ ልንጠላ ይገባል። እግዚአብሔር ሀሳብና ትእዛዝን ልናደርግ ያስፈልጋል። ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር ብትወዱኝ ትእዛዜን ጠብቁ። እግዚአብሔር የሚናገረንን ትእዛዙን ቃሉን የሚለንን ያንን እና እናክብርለት፣ ያንን እናርግለት። የዛን ጊዜ አባት ፍቅር በውስጣችን እየሰረጸ እኛም ከእግዚአብሔር ጋር እውነተኛ አባትና የልጅ ሪሌሽንሽፓችንን ይቀጥላል። ኢየሱስ ጌታ ነው። እና እግዚአብሔር አምላካችን ዛሬ የሚናገረን በአባቶች ቀን አንድ አባት አለን ወገኖቼ፣ አንድ አባት አለን። በዚህ ሁሉ ጊዜ ደስ ሊለን ይገባል። የሚወደን እጅግ የሚወደን አባት አምላክ አለን። እኔ በአምላኬ በጣም ደስ ይለኛል፣ ምክንያቱም ፍቅሩ ልዩ ነው። ኢየሱስ ጌታ ነው። ሁል ጊዜ ፍቅሩን በተለያየ መንገድ ሲገልጥልኝ፣ ሰርፕራይዝ ሲያደርገኝ፣ ሲያስደንቀኝ ሳይሆን አባቴ በጣም እንደተደነቅኩበት ጌታ የምልባቸው ብዙ ጊዜያቶች አሉኝ። እና እግዚአብሔር አምላክ የሚያስደንቅ አምላክ ነው። አባታችን ስለሆነ ሰርፕራይዝ ያደርገናል። ያልጠበቅናቸው ነገሮች ህይወታችን አድርጎ ያስገርመናል። ይህ ነገር አይሆንም ብለን ስን ስንላቸው እግዚአብሔር አድርጎ ያሳየናል። እና እግዚአብሔር ትልቅ አምላክ ነው። አባታችን ይወደናል። የሚወደን አባት አምላክ አለን። የሚያስፈልገንን በጊዜ በሳት የሚሰጠን ከልጁ ጋር ደግሞ ስንሞት፣ ከዚህ ዓለም ተለይተን ስንሄድ ደግሞ ከልጁ ጋር ወራሽ ርስት አዘጋጅቶልናል። ለሚወዱት ለነጻ ርስት አለን። እዛ ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌላ አስራ አራት ላይ ሲናገር፣ እኔ ወደ አባት ሄዳለሁ ለእናንተ መኖሪያን እኔ ባለሁበት ትኖር ዘ መኖሪያን አዘጋጅ ላቸዋለሁ አለት የርስት ባለቤቶች ሊያደረገን ጌታ የሱስ ክርስቶስ የው አባትን የእግዚአብሔር አባታችን ስለሆነ ያንን ታዞልናል። የክርስቶስ የሆነ ሁሉ የኛ ነው። ጌታ የሱስ ክርስቶስ ያዘጋጀው ሁሉ የኛ ነው። ገማ የተነሳ አባታችን እግዚአብሔር አምላክ ስለሆነ ሃሌሉያ እና ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው። እንግዲህ ለአባቶች የሆናችሁ አፒ ፋዘርስ ዴይ የሆንላችሁ እንግዲህ እግዚአብሔርን ወክላችሁ ልጆቻችሁን የእግዚአብሔርን ማንነት ለማሳየት ጌታ ይርዳችሁ። እና የዛን ጊዜ ልጆቻችሁ እግዚአብሔርን ለመውደድ ለእግዚአብሔር እሺ ማለት በጣም ቀላል ነው የሚሆንላቸው። በአባቴ አይቻሉ አባቴ ምን ያህል እግዚአብሔርን ወክሎ አባትነቱን የተወጣ ነው ብለው በጣም ብዙ ጊዜ ለሰዎች የሚናገሩት ፕራውድ የሚሆንባችሁ ልጆች ነው የሚሆኑላቸው። እግዚአብሔርን ወክላችሁ ቃሉን እያስተማራቻቸው፣ እየባረከቻቸው፣ እየጸለዩላቸው ፍቅራችሁን እየገለጣችሁ ዲሲፕል ማድረግ ባለባችሁ ደግሞ ዲሲፕል እያደረጋቸው። ምክንያቱም አባት የሚወደው ልጁን ዲሲፕል ያደርገዋል ይቀጠዋል፣ ይላል መጽሐፍ ቅዱስ ላይ ምሳሌ ላይ ልጁን ከወደደ አባቱ ዲሲፕል ያደረገናል። አምላካችን ዲሲፕልም የሚያደርግ አምላክ ነው። ስናጠፋ ይቆነጥጠናል፣ ያስተካክለናል፣ ይመወርደናል። ምክንያቱም ለፈቃዳችን አሳልፎ ከሰጠን እንጠፋለን፣ ከእሱ ለዘላለም ነው የምንጠፋው። እና እግዚአብሔር አምላካችን ዲሲፕል ያደረጋ እንደዚህ ማባት የስጋ አባቶቻችን ልጆቻችንን ዲሲፕልን ማድረግ ፍቅራችንን ማሳየት ማየት። አንዳንድ አባቶችን የዚህ ሀገር አያቸዋለሁ ልጆቻቸውን ዝም ብለው ብር ሰጥተው ተጠዋቸው ይሄዳሉ። አንዳንዶቹ ደግሞ በጣም ስትሪክት ይሆናሉ። ልጆቻቸው ምንም በቃ ፍቅር ምን ማለት እንደሆነ የማያሳዩ ይሆናሉ። እና በጣም ከባድ ነው። ኒያውን የሚሄድበት ፓስተራችን አንዴ ሲናገር ሶስት አይነት አባት አለ አለ። በጣም ነው የሚደንቅ ሀሳብ ነው ያመጣው። ና ሶስት አይነት አባት አለ። አንደኛው እግዚአብሔርን የሚወክል የእግዚአብሔር ግሬስፉል የሆነ ጸጋን የተላበሰ ልጆች ሲያጠፉ በ በማስተዋል በጥበብ የሚቀጣ ፍቅሩን የሚያሳይ አብሯቸው የሚያሳልፍ አብሯቸው የሚሆን የእግዚአብሔርን በተወሰነ እንኳን ሙሉ ለሙሉ ሪፕሬዘንት ባያደርግ እግዚአብሔር ማንነት ያለው አባት አለ። ያ የሚገርም አባት ነው። እንደዚያ ያለን እግዚአብሔር ይመስገን። ሌላ ደግሞ አንደኛው አባት ደግሞ ልጆቹ እቤት ውስጥ ሆኖ በጣም ስትሪክት ስትሪክት የሆነ በጣም ኮንዘርቫቲቭ ምንም ልጆች ማድረግ የማይችሉ እነሱ የማያረጉትን በልጆች ላይ የሚጭኑ ልጆች ቤት መምጣት እስከሚያስጠላቸው ድረስ በጣም በጣም በቃ ስትሪክት ፍቅር ምን ማለት እንደሆነ እንዳያውቁ የሚያረጉ ጨካኝ ኮልድ ብለድድ አባቶች ደግሞ አሉ። እቤት ውስጥ ሆነው ና አባቶ፣ ልጆች በቃ ምናለ አባታችን ባልመጣ ተብሎ በቃ የሚፈሯቸው አባት አይነት አለ። ሌላኛው ደግሞ ሶስተኛው አባት ደግሞ ኮምፕሊትሊ ቤተሰቡን አባ እንደን የሚያረግ አባት አለ። ምንም ልቅ ወይ ቤት አይመጣም፣ ወይ ውስጭ ነው የሚሆነው። የሚያሳልፈው ብዙ ጊዜ ከቤተሰቡ ጋር ጊዜ የለውም። ልጅ አባቱም ምን አይነት አባት እንዳለውም አያውቅም። አባንደን መንት አባንደን ያደረገ አባት በተለይ እዚህ አሜሪካ ላይ አፍሪካን አሜሪካኖች ልጆቻቸውን አባንደን ነው የሚያደርጓቸው። አባንደን ምንም የአባት ፍቅር የሚባል አያውቁም። ጥሏቸው ነው የሚሄዱት። ወይ እስር ቤት ነው የሚገቡት፣ ወንጀል ሰርተው ወይም ደግሞ ሳያገቡ ዝም ብለው ወልደው አባንደን ያደረጓቸዋል። አባታቸውን እንኳ አያቁም አንዳንዶቹ ቢያውቋቸውም አባታቸው አጠገባቸው የለም። ከዛ በእንደዛ ሁኔታ ያድጉና ልጆቹ ወንጀለኞች ነው የሚሆኑት። ፍቅር የሚባል አያውቁም ምንም ነገር ለሰው ምንም ስርአት እንኳ ዲሲፕሊን የላቸው። ምክንያቱም አባት አላሳያቸውም። እየቀጣ እያስተማረ ፍቅሩንም እያሳየ አያውቁትም። እንደዛ እየቀጠለ ጄኔሬሽን ጄኔሬሽን እየሄደ እንደዛ አይነት ትውልድ ነው በተለይ በአፍሪካን አሜሪካን ኮሚኒቲ ላይ ያለው። እና እግዚአብሔር አምላካችን ያው ፓስተራችን እንዳለው የመጀመሪያው አባት እግዚአብሔርን የሚወክል ሪፕሬዘንት የሚያደርግ አባት ለሆናችሁ እንድትሆኑ ጌታ አምላኬ ይርዳችሁ፣ ጸጋውን ደግሞ ያብዛላችሁ። ሀሌሉያ። ላላገባችሁም ደግሞ ለወደፊቱ ስታገቡ እንደዚህ አይነት አባት እንድትሆኑ ጌታ ይርዳችሁ ወገኖቼ። ሀሌሉያ። ስቲ እንጸልያለን። ለሚያማችሁ ደግሞ በሚያማችሁ ስፍራ በየሱስ ስም ብላችሁ እጃችሁን ጫኑ። እግዚአብሔር ደግሞ ድንቅ ነገርን ያደርጋል። ሀሌሉያ። አባቱ የተመስገን አንተ ከእውነተኛ አባታችን ነን ኦ ጌታ ኢየሱስ ተባረክ፣ አምላካችን ተመስገን። እውነተኛ አባት ስላለህን የምራ አባታችን ሊያደርግልን የማይችላቸው ከባድ የሆኑ ነገሮች እንኳ አንተ ግን ታደርግልናለህ። ምክንያቱም ምንም ነገር አንተ የሚሳን የሚያቅት ነገር የለም። ምንም ማድረግ ትችላለህ። ምክንያቱም አንተ ኤልሻዳይን፣ አንተ ሁሉን ታደርግ ዘንድ ቻይ አምላክ ነ አንተ የኛ አምላክ ስለሆንክ አመሰግንሃለሁ። አባቶ የተመስገን አባቶ የተመስገን ተመስገን ስላደረግክልን መልካም ነገር ስለፈጠርከ ልጆች ደግሞ በክርስቶስ ኢየሱስ በኩል አርገ እንደገና ወደ ራስህ ስለዋጀህን ምህረትን በእኛ ላይ ስላበዛህልን ስላገነንክልን የሚያስፈልገንን ሁሉ በጊዜና በሰቱ ስለሰጠህን ከልጅ ከኢየሱስ ክርስቶስ ጋር ደግሞ ወራሾች እንድንሆን በልጅ በኩል የልጅነትን ስልጣን ስለሰጠህን ጌታዊ ተመስገን። አምላካችን ሉል እግዚአብሔር ተባረክ። እግዚአብሔር አባቱ የተመስገን። ኢየሱስ ስም ይባረክ። መንፈስ ቅዱስ ተባረክ። አባቴ ደግሞ ጸልያለሁ። በዚህ ሰዓት ለሚያማቸው ወገኖቼ በኢየሱስ ስም ብለው እጃቸው በጫኑበት ስፍራ ላይ ስምን እጠራለሁ። ፈዋሹን ስምን ያው የሚያደርገውን ስምን እጠራለሁ። በጌታ በኢየሱስ ስም አሁን ከዚህ ሰዓት ጀምሮ ፈውስ ይለፍ። ሌላ ማሲማ ማስኬ ፓራ ካላማድያ ሌላ ማስኬ ሲማሮ ላላድያ ራፓስኮ ፓራ ካላማድያ በጌታ በኢየሱስ ስም ፈውስ አሁን ይለፍ። ተጽእኖ ሁሉ በኢየሱስ ስም ይነሳ። በኢየሱስ ስም የጠላት ቀስት ፍላጻ ለወገኖች የተወረወረ ጤንነታቸውን ሰላማቸውን ሊያውክ እረፍታቸውን ሊያውክ የተላከ ማንኛውም የጠላት ተጽዕኖና ተግዳሮት ሁሉ በኢየሱስም ከሰውነታቸው ላይ ይነቀል። ፍጹም ሰላም ፍጹም እረፍት ፍጹም ጤንነት ከዚህ ሰዓት ጀምሮ ከአባቴ ከሰማይ አባቴ ከአንተ ዘንድ ያገኛቸው። ሰላምህን ወገኖች ይንስጣቸው። ያንተ ሰላም አለም እንደሚሰጥ አይደለም። እግዚአብሔር በሁኔታዎች የተወሰነ አይደለም። በአቶ ያንተ ሰላም አሁን ያገኛቸው በጌታ በኢየሱስ ስም ፈውሱ ሁሉ በሁለንተናቸው ላይ አሁን እያለፈ። እግዚአብሔር ሆይ ከማንኛውም በሽታ ከትንሽ ከትልቅ ከሚታወቅ ከማይታወቅ በሽታ ወገኖቼን ፈውሳቸው። ጤንነታቸው ሰላማቸው እጅጉን የበዛ ይሁን። ጌታ ሆይ ይህንን ስላደረግ ተመስገን። ወገኖቼን ላንተ ሰጠው። እግዚአብሔር አባታችን ሆይ በቃል የተናገር ከልውሎ ተባረክ። ክብር ሁሉ ለስም ይሁን። በኢየሱስ ስም አሜን። አንድ ጥሪ ደግሞ ሳላቀርብ ፕሮግራሜን አልጨርስም። እግዚአብሔር አብ አባታችን አባት እንዲሆነ እንፈልጋለን ወገኖቼ ጌታ የሱስ ክርስቶስ ስለ እኛ ዋጋ የከፈለው አምላካችን አንድያ ልጁን እስኪሰጥ እኛን የወደደ በእሱ አምነን የእሱ ልጆች እንድንሆን ስለዚህ ይህንን ጌታ እንድናምን ጌታ ይፈልጋል ዮሀንስ ወንጌል አንድ አስራ ሁለት ሲናገር ያን ለተቀበሉት ግን በስሙ ለሚያምኑት ለእነሱ እነሱ የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው የእግዚአብሔር ልጆች ነው የምንሆነው እግዚአብሔር አባታችን ደግሞ አባታችን ነው የሚሆነው ስለዚህ ይህንን ጌታ ዛሬ ድምፁን ብሰሙ ልባችሁን ልከኛ አታድርጉ። ለዚህ ጌታ እጄን እሰጣለሁ ለምንል ከእኔ ጋር ይንን ጸሎት ጸል ያላችሁ ከዛ ደግሞ እኔ እባርካቸዋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። አጢአቴን ሁሉ ይቅር በለኝ። ስሜንም በሕይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ። በኢየሱስ ስም አባቱ። ይህንን የጸለይ ወገኖቼ ሁሉ ይባረኩ፣ ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲተኙ ይባረኩ፣ ሲነሱ ይባረኩ፣ በእያንዳንዱ ድርጊታቸው ሁሉ የተባረኩ ይሁኑ። ዘመናቸው ሁሉ በቤት ትለቅ። እግዚአብሔር ያንተ ፍቅር ለት ለት በውስጣቸው እየገባ እግዚአብሔር ሆይ አንተን እየወደዱ ከአንተ ፍቃድ ጋር እ ለት ለት እንዲመላለሱ ወገኖቼን እንድትረዳቸው በጽድቅ ጎዳና ስለ ስም ስትል እንድትመራቸው አንተን ወደሚያከብር ቤተ ክርስቲያን ወስደ ጌታ ሆይ እንድታጸናቸው፣ እንድታበረታቸው አንተን እያወቁ ለአንተ እንዲኖሩ እንድትረዳቸው። እግዚአብሔር አምላኬና ፈጣሪ ሆይ ከክፉ ሁሉ ደግሞ ገጠመኝ፣ ክፉ ሁሉ አደጋ እንድትጠብቃቸው ዘመናቸው ሕይወት ነብሳቸውን ሁሉ ለአንተ አሳልፌ የሰጠው ወገኖቼን ተረከባቸው። አባቶ ስለሰጠን መልካም ጊዜ ተባረክ። ስለ ተናገር ከን ተመስገን። አንድ አባት አንተ ስላለህን ተባረክ። በኢየሱስ ስም ሀሌሉያ። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል። ፕሮግራሜን ጨርሻለሁ። በሌላ ጊዜ በሌላ ሀሳብ እግዚአብሔር አምላኬ በዮታ ኑሮ ጊዜውን ቢሰጠኝ በፊታችሁ ይዤ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እኔም ደግሞ ወዳቸዋለሁ። ተባረኩልኝ። አሜን።